ነስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። የምናስቀድመው ዋና ዋና ጉዳዮችን ይሆናል። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን ሙሉ ለሙሉ ለመተግበር በቁርጠኝነት እየሰራች መሆኑን የኢፌዴሪ ፕሬዚዳንት ታዬ አጽቀ ሥላሴ አስታወቁ። ንጋት ኮርፖሬት በአማራ ክልል በኢኮኖሚ መዋቅራዊ ለውጥ እንዲመጣ እየተጋ እንደሚገኝ ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። ከዜኖቹ ጋር ስፈልግ ሙጭ በምልክት ቋንቋ ፍቅር ተዘገየ በጋራ በመሆን አብረናችሁ ቆይታ እናደርጋለን። አብራችሁን ቆየው። ኢትዮጵያ ለአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ሙሉ ለሙሉ ለመተግበር በቁርጠኝነት እየሰራች መሆኑን የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ አስታወቁ። የአፍሪካ ኢኮኖሚክ ኮሚሽን 57ተኛው አህጉራዊ የፋይናንስና ምጣኔ ሀብት የሚኒስትሮች ጉባኤ በመካሄድ ላይ ይገኛል። ዘመኑ ይርጋ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 ንጋት ኮርፖሬት በአማራ ክልል በኢኮኖሚ መዋቅራዊ ለውጥ እንዲመጣ እየተጋ እንደሚገኝ እርሰ መስተዳድር አቶ አረጋ ከበደ ተናገሩ። ኮርፖሬቱ ከተወሳሰቡ አሰራሮች ወጥቶ በተሻለ የፋይናንስ አካሄድ ላይ ይገኛል ብለዋል። ንጋት ኮርፖሬት በአመቱ ስኬታማ ትርፍ እንዲያስመዘግብ ላደረጉ ተቋማት እውቅና ሰጥቷል። አንዱ አለ መናን ተከታትሎታል። ንጋት ኮርፖሬት በፈረንጆቹ 2024 ስኬታማ እንዲሆንና አንድ ነጥብ ስምንት ቢሊዮን ብር ትርፍ እንዲያስመዘግብ አስተዋጽኦ ላደረጉ ተቋማት እውቅና ሰጥቷል። በዚህም አምባሰል ንግድ ስራዎችና ዋሊያ ቆርቂ የኤሌክትሪክ መኪና ሽልማትን ወስደዋል። በእውቅና ስነ ስርአቱ ላይ ንግግር ያደረጉት የአማራ ክልል እርሰ መስተዳደር አቶ አረጋ ከበደ ንጋት ኮርፖሬት የክልሉን አቅም በማስተባበርና በማልማት እንዲሁም ማህበራዊ ቀውሶች ላይ ፈጥኖ በመድረስ አስተዋጽኦ ትልቅ መሆኑን በመጥቀስ በቀጣይ በግብርና ዝመና ላይ እንዲያተኩር ጥሪ አቅርበዋል። ነጋ ኮርፖሬት የአማራ ክልል ሕዝብ ሀብት በመሆኑና ካለፉት ጥቂት ዓመታት ወዲህ የተቋቋመለትን የበጎ አድራጎት ስራውና ማህበራዊ ልማቱን ሱታፊውን እያደገ የክልሉ ኢኮኖሚ መዋቅራዊ ለውጥ ወደ ተሻለ አማድ እንዲመጣ በማድረግ በኩል የራሱን አስተዋጽኦ ሲያበረክት ቆይቷል። በአንድ በኩል የግብርና ምርቶችን በማቀነባበር በሌላ መንገድ ደግሞ ለግብርና ምርታማነትና ዝምንና አስተዋጽኦ በሚያደርጉ ሴክተሮች እንዲሰማራ እንፈልጋለን። ሀብቶቻችን የክልሉ ሀብት በመሆናቸው እንደ ባለቤቱ እና አልፎ አልፎም እንደ ባለድርሻ ሆንም ልንደግፍ ይገባል። የንጋት ኮርፖሬት ቦርድ ሰብሳቢና የፕላንና ልማት ሚኒስትር ዴታ አቶ ስዩም መኮንን ንጋት ከትርፍ ባሻገር ተገቢ ማህበራዊ ኃላፊነቶቹን ተወጥቷል ብለዋል። የቀውስ ወቅት አመራርን በመከተልም የጸጥታ ተጽዕኖውን በመቋቋም ትልቅ ትርፍ ማስመዝገብ መቻሉን ጠቅሰዋል። ከተወሳሰቡ አሰራሮች እየወጣም በየአመቱ ትርፋማነቱ እያደገ ይገኛል ነው ያሉት። የበጀት አመቱ በንጋት ኮርፖሬት ታሪክ ትልቁና የመጀመሪያው ትርፍ የተመዘገበበት ኮርፖሬቱና ኩባንያዎቹ በፈተናዎች ውስጥ ጸንተው በመቆም የክልሉ ወሳኝ የልማት አቅም መሆናቸውን ያስመሰከሩበት ስኬታማ የበጀት ዓመት ተመዝግቧል። ለዚህ እድገት የቢዝነስ ሊደርሺፕ መሻሻል፣ የምርት ስራ ቅልጥፍናና የስትራቴጂ ለውጦች ተጠቃሽ ናቸው። በጥቅሉ ንጋት ኮርፖሬት የተወሳሰቡና የህጋዊነት የአሰራር ችግሮችን እየወጣ ትርፋማነትን እያሻሻለ በክልሉ ኢኮኖሚና ማህበራዊ ልማት ውስጥ የተሻለ አስተዋጽኦ እያበረከተ ያለ ተቋም ነው። የንጋት ኮርፖሬት ዋና ስራ አስፈጻሚ ዶክተር ባምላኩ አስረስ በበኩላቸው መርሃ ግብሩ የኩባንያ ተሸላሚ ስኬት ማክበርና እውቅና መስጠት ነው ብለዋል። ኩባንያዎች በጥረታችሁ ያገኛችሁትን ስኬት ወደ ገሃዱ ዓለም በማምጣት እውቅና ልንቸራችሁ፣ ለደረሳችሁበት ምዕራፍ ማይልስቶን እውቅና ልንሰጣችሁ እና ተጽዕኖ ፈጣሪ መሆናችሁን ልንነግራችሁና ልናደንቃችሁ ብሎም የእናንተ ስኬት ትምህርት እንዲወሰድበት ለማድረግ የተዘጋጀ ፕሮግራም ነው። በውስጣችሁ ያለውን የሚነድ የስራ ኃይል ይበልጥ ለማቀጣጠልም ጭምር የተዘጋጀ ፕሮግራም ነው። ባለፉት አምስት ዓመታት 11 ቢሊዮን ብር ኢንቨስት ማድረግ መቻሉ የተገለጸ ሲሆን በየአመቱም የ2.7 ቢሊዮን ብር ሀብት እድገት እያመጣ ነው ተብሏል። በዚህ ሽልማትም ደስተኞች መሆናቸውን ተሸላሚዎች ገልጸዋል። የ2 2 መቶ መላኩ ሰማዬ ከዋልያ ቆርኪ ፋብሪካ እጅግ በጣም ደስ ይላል። ምክንያቱም ይሄ ሽልማት እኛ አልጠበቅ ነውም እንደዚህ አይነት ሽልማት ይኖራል ብለንም አላሰብንም። ስለዚህ ይሄ የልፋታችን ውጤት በመሆኑ ደግሞ ሰራተኞቻችንም የስራ መሪዎቻችንም ደስ ይላቸዋል። እጅግ በጣም የሚያበረታና ለወደፊት በጣም ደስ የሚያሳይ ነው። ፈራም እንኳንም ትባላለሁ። አምባሰንግ ስራዎች በጣም ደስሎናል። በጣም ደስሎናል። የበለጠ ከዚህ በላይ ደግሞ እንድንሰራ እንድንበረታታ ያደረገ ሽልማት ነው። ንጋት ባለፈው አመት ለመንግስት 531 ሚሊዮን ብር ታክስ የከፈለ ሲሆን አመታዊ ትርፉ ካለፈው አመት ጋር ሲነጻጸር የ95 በመቶ እድገት አስመዝግቧል ተብሏል። የአማራ ክልል የፍትህና ሕግ ኢንስቲትዩት በክልሉ ላይ የሚነሱ የህግ ጉዳዮች ዋና ዋና መፍትሄዎችን ማበርከት እንደሚጠበቅበት የኢንስቲትዩቱ የቦርድ ሰብሳቢ አቶ አለማንታ አግደው አሳሰቡ። ኢንስቲትዩቱን እንደገና ለማደራጀት የተሰራው ስራ ትልቅ ኃላፊነት የሚሰጥ መሆኑን ደግሞ የኢንስቲትዩቱ ዋና ዳይሬክተር ዶክተር ደሴ ጥላሁን አስረድተዋል። የአማራ ክልል የፍትህና ሕግ ኢንስቲትዩት የስራ ማስጀመሪያ መድረክ አካሂዷል። ሰለሞን ዘመኑ የአማራ ክልል ምክር ቤት ከየካቲት 4 እስከ 7 2017 ዓ ም ባካሄደው ስድስተኛ ዙር አራተኛ ዓመት ዘጠነኛ መደበኛ ጉባኤ ላይ የክልሉ የፍትህና የህግ ኢንስቲትዩት በአዋጅ እንደገና መደራጀትን መነሻ በማድረግ የክልሉ የፍትህና የህግ ኢንስቲትዩት እንደገና ተደራጅቷል። ኢንስቲትዩቱም እንደገና በመደራጀት የሥራ ማስጀመሪያ የትውውቅ መድረክ አዘጋጅቷል። በመድረኩ ንግግር ያደረጉት የአማራ ክልል የፍትህና የህግ ኢንስቲትዩት ዋና ዳይሬክተር ዶክተር ደሴ ጥላሁን የዳኝነትና የፍትህ ስርዓቱ በርካታ ስራዎችን እየሰራ ይገኛል ብለዋል። ከእነዚህ ስራዎች አንዱ የዳኝነት ትራንስፎርሜሽን ስራን ተቋማዊ ለማድረግ የሰው ኃይልን ለማብቃት የክልላችን የፍትህና ሕግ ኢንስቲትዩትን እንደገና በአዋጅ ለማደራጀት የተሰራው ስራ በጣም ትልቅ ስራ ነው። በእውቀት ላይ ተመስርቶ የተሰራ ስራ ነው። ፍርድ ቤቶቻችን ተቋማዊ ትራንስፎርሜሽን ለማረጋገጥ ትልቁና ቁልፉ የሰው ኃይል ነው በሚል ከዚህ በፊት የነበሩ ያደረጃጀት የግባት ችግሮችን ለመቅረፍ ዝርዝር ጥናት ከተካሄደ በኋላ በክልሉ ምክር ቤት ተመክሮበት በዋጅ እንዲጸድቅ መደረጉ በጣም ትልቅ ኃላፊነት ነው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝደንትና የኢንስቲቲቱ የቦርድ ሰብሳቢ አቶ አለማን ታግደው በበኩላቸው ኢንስቲቲቱን እንደገና ማደራጀት ያስፈለገበትን ምክንያት ጠቅሰዋል። አሁን ላይ እንደገና ማደራጀት ያስፈለገበት ዋና ምክንያት ገለልተኛ እና ነጻ ሆኖ ብቁ የሆኑ የዳኝነት እና የፍትህ አካላት ባለሙያዎችን ማፍራት እንዲችል እንደዚሁም በአገር አቀፍና በክልል ደረጃ በሌሎች ክልሎችም ካለው አደረጃጀት ጋር የተናበበ ለማድረግ ታስቦ የተደረገ ነው። አዋጁ ወይም ኢንስቲትዩቱ እንደገና ሲደራጅ ተጨማሪ ተልእኮዎች ጭምር ተሰጠውታል። በዋናነት የዳኝነት የፍትህ አካላት ማለትም ዳኞችን፣ አቃቢያነ ህግ፣ መርማሪ ፖሊሶችን እንደዚሁም ወጣ ብለን ጭምር አጠቃላይ በፍትህና በዳኝነት አካሉ ላይ ተጽዕኖ የሚያሳድሩ የህግ ባለሙያዎች እንደ ግል ጠበቆች፣ ነገረፈጆችን የመሳሰሉትን ሁሉ አቅም ለመገንባት ተልዕኮ የተሰጠው ተቋም ነው። ከዚህ በተጨማሪ ኢንስቲትዩቱ የፍትህና የዳኝነት አገልግሎትን የተሻለ ለማድረግ በሚሰሩ ስራዎች ውስጥ የሚያጋጥሙ ችግሮችን በምርምር ለመፍታትም ተልዕኮ ያለው ተቋም መሆኑን አስረድተዋል። ቦርዱ ኢንስቲትዩቱ ውጤታማ እንዲሆን በርትቶ በመስራት ይደግፋል ያሉት አቶ አለማንተም የተቋሙ ሰራተኞችም ለውጤታማነቱ እንዲበረቱ አሳስበዋል። ይሄ ተቋም በክልል ደረጃ ለፍርድ ቤት፣ ለአቃቢያን ሕግ፣ ለፖሊስ እና ለሌሎች የፍትህ አካላት እንደ ጀርባ ጥንት ተደርጎ የሚቆጠር ከፍተኛ ተልእኮ የተሰጠው ከጥናትና ምርምር አንጻርም ለፍትህ አካላት ብቻ ሳይሆን እንደ ክልል ለሚነሱ የሕግ ጉዳዮች አይነተኛ መፍትሄ ሊሆኑ የሚችሉ የችግሮችን መንስኤ የለዩ ውጤት ታማ የምርምር ስራዎችን እንዲያወጣ ይጠበቅበታል። በዚህ ረገድ የኢንስቲቱቱ ቦርድ እንደገና ተደራጅቷል። ከፍተኛ ልምድ ያላቸው የመዋቅም ያላቸውን አመራሮችና ባለሙያዎች ከዩኒቨርሲቲዎች ጭምር ይዞ የተደራጀ ነው። ስለሆነም ቦርዱ ይሄንን ስራ ለመደገፍ ይሄ ተቋሙ ይሄን ተልዕኮውን በአግባቡ እንዲወጣ ለማድረግ የጀመራቸው ስራዎች አሉ። ይህንን አጠናክሮ የሚቀጥል ስለመሆኑ በራሴና በቦርዱ ስም ለማረጋገጥ እወዳለሁ። ኢንስቲትዩቱ እንደገና እንዲደራጅ የክልሉ ምክር ቤት ላደረገው ጥረትም አቶ አለማንተም አመስግነዋል። አርሶ አደሩ የተሻለ ምርት እንዲያመርት የሚያስችል የማዳበሪያ ግብዓት እያሰራጨ መሆኑን የደቡብ ጎንደር ዞን ግብርና መምሪያ አስታወቀ። የግብርና ግብዓት የመጠቀም ባህሉ እየተሻሻለ በመሆኑ በየዓመቱ ምርትና ምርታማነት እየጨመረ እንደሚገኝም ተገልጿል። ተጨማሪውም ከአዲሱ ተስፋዬ እንከታተል። የግብርናውን ዘርፍ ውጤታማ ለማድረግና ምርትና ምርታማነትን ለመጨመር በክልል ደረጃ የተለያዩ የለውጥ ተግባራት እየተከናወኑ ይገኛሉ። የደቡብ ጎንደር ዞን ግብርና መምሪያ በ2017/2018 የምርት ዘመን ጥሩ ውጤት ለማስመዝገብ እየሰራ ነው። ወቅቱ የግብርና ግብዓት ወደ አርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ በርካታ አርሶ አደሮች የማዳበሪያ ግብዓትን እየተጠቀሙ ይገኛሉ። በደቡብ ጎንደር ዞን የፋርጣ ወረዳ አርሶ አደሮች በቀጣይ ዓመት የተሻለ ምርት ለማምረት ግብዓት እየተጠቀሙ መሆናቸውን ጠቅሰው የማዳበሪያ ዋጋ በዚህ ዓመት መወደዱን ተናግረዋል። አቅርቦቱ ዘንድሮ ሸጋ ተጀምሯል ያልተጨረሰ ሰዋለን ነገ ነገም ይጨረሳል ብለን እናስባለን። ቸም አጀማመሩ ያማረ አጨራረሱም ስለሚያምር ማለት ነው። ስለዚህ አሁን ጥሩ ቁምጣ ቁምጣ እየተሰጠነ ነው። አምና ታች አምና በጣሳ ነበር፣ ዘንድሮ ጥሩ ቀርቦልናል። አሁንም ነገ ይቀጥላል ብለን እናስባለን። ያልደረሱ ወንድሞቻችን ያሉ እነሱም እንደኛ ይስተናገዳሉ ብለን ስለምናስብ ዘንድሮ አቅርቦቱ ወርቅ ነው። አቅርቦቱማ አምናም ቀርቦልናል፣ የዋጋ ንረቱ ነው እንጂ አቅርቦቱ አምናም ደስ ብሎናል። ካምና በስቲያ ያለው ግን በጣሳ እየሆነ ሰው እያለቀሰ ዙሮ ዙሮ ከምርቱ ላይ ሸመት ነው የከረምነ፣ ካለው ሰው ማለት ነው። ማዳበሪያ ሁሉም ሰው ይፈልጋል፣ አቅም የለውም። በቃ ውድቀት እየወደቀ ነው። ያለማዳበሪያ መሬቱ አያበቅልም ለሳር ሆኖ ይከረማል እንጂ። የደቡብ ጎንደር ዞን ግብርና መምሪያ ኃላፊ አቶ የሽጥላ ፍቃዴ በ2016-2017 የምርት ዘመን አርሶ አደሩን የግብዓት ተጠቃሚ በማድረግ ከ19.9 ሚሊዮን ኩንታል ምርት መገኘቱን አስታውሰው በ2017-2018 የምርት ዘመን ደግሞ ግብዓትን በመጠቀም የተሻለ ምርት ለማግኘት እየተሰራ ነው ብለዋል። በ17 18 የምርት ዘመን ከዛ ባለፈ የተሻለ ምርትና ምርታማነትን ለማሳደግ አቅደን አርሶ አደሩ የግባ ተጠቃሚ እንዲሆን በማድረግ አለምን እየሰራን ነውና፣ እንግዲህ በዚህ በጀት ዓመት በተለይ አርሶ አደሩን የግባ ተጠቃሚ ለማድረግ ወደ 965514 ኩንታል ያፈር ማዳበሪያ ለአርሶአደሩ አደሩ ለማድረስ በቅድ ይዘን እየሰራን ነው የምንገኘው። ያው እንደምታዩት በሰፊው አርሶ አደሩን ሞባላይዝ ማድረግ የማሰራጨት ስራውን እያስኬድን ነው የምንገኘው። በየዓመቱ በዞኑ ምርትና ምርታማነት እየጨመረ መምጣቱን የገለጹት አቶ የሽጠላም አርሶ አደሩ ግብዓት የመጠቀም ልምዱን እንዲያሳድግ ለማድረግ የግብርና ኤክስቴሽን ስራዎችን በመስራት በግብርናው ዘርፍ የተሻለ ውጤት እየተመዘገበ ነው ብለዋል። እንግዲህ ከአመት ዓመት የምርትና ምርታማነት ሂደቱ ከአመት ዓመት እየጨመረ ነው የመጣው ምንድን ነው አንዱ ማሳየው የሚሆነው አንደኛ አርሶ አደሩ ከአመት አመት የሚጠቀመውን የግብዓት የመጠቀም አቅሙን እየጨመረ ነው ሄደው። የግብርና ምክር ሀሳቦችን ተግባራዊ እያደረገ ነው ይሄደው። ሌሎች የምርት ማሳደጊያ የምንላቸው በግብርና ፓኬጆች አሉት። ካፈር ማዳበሪያ ውጭ የተፈጥሮ ማዳበሪያ በማዘጋጀት አጠቃላይ ከዚህ ከምርት ዘር አጠቃቀማችን ጋር በተያያዘ ሰፋፊ ስራዎች የሚሰሩ አሉ። በምክር ሐሳቡ መሰረት ወደ ትግበራ እየገባ በመሆኑ የምርት ጭማሪው ከዓመት ዓመት እድገት እያሳየ ነው የመጣው። ለአርሶ አደሩ እየቀረበ ያለው የአፈር ማዳበሪያም በሁሉም ወረዳዎች እንዲሰራጭና ለታሰበው የግብርና ልማት እንዲውል ሁሉም ማህበረሰብ የበኩሉ ሚና እንዲወጣም አሳስበዋል። ለ2017-18 የመኸር ምርት ዘመን ከ50 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ለማሰራጨት እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ግብርና መምሪያ አስታወቀ። መንግስት በከፍተኛ ወጪ ድጎማ ያደረገበትን የአፈር ማዳበሪያ በአግባቡ አርሶ አደሮች እጅ ላይ እንዲደርስ በቅንጅት እየተሰራ ነው ተብሏል። መልሶ ቸርነት ለ2017-18 የምህር ምርት ዘመን ከ50 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ለማሰራጨት አቅዶ እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ግብርና መምሪያ ኃላፊ መለሰ ሙላት ገልጸዋል። ይህ ዜና እስከተጠናቀረበት ጊዜ ድረስም የዕቅዱን 30 በመቶ የሚሆነውን የአፈር ማዳበሪያ ወደ ማዕከል ገቢ ማድረግ ስለመቻሉ ነው ኃላፊው የተናገሩት። 50 18 ኩንታል አካባቢ እናስገባለን ብለን ነው በዕቅድ ዘር እየሰራን ያለን ይህንን ከባለፈው ዓመት ጋር ስናነጻጽረው በባለፈው ዓመት በዕቅድ ደረጃ 24 ሺህ ነበር ይሰጣል ከዛ ውስጥ 32 ሺህ አካባቢ አሰራጭተናል። ከባለፈው ዓመት በዘንድሮ ዓመት ዕቅዱን ስናየው በ17 ሺህ 111 አካባቢ ጭማሪ አለው። ይህን ለማድረግ እስካሁን በከተማችን ደረጃ ከዕቅዳችን 14 ሺህ 8. 34 አካባቢ የእቅዳችን 30 ፐርሰንት የሚሆነው ገቢ ሆኗል። በካዳስተር የትግበራ ስራዎች ምክንያት የሚታረሰው መሬት ከጊዜ ወደ ጊዜ እየጨመረ መሆኑን ያስረዱት ኃላፊው ከ16300 ሄክታር በላይ የሚሆነውን የሚታረስ መሬት ማማከለ መልኩ በሁሉም ቀበሌዎች የአፈር ማዳበሪያ ስርጭት ለማከናወን የዝግጅት ስራዎች ተጠናቀዋል ብለዋል። የእርሻ መሬታችን እየሰፋ ያለ መሆኑ የሚያሳኝ ስለሆነው እሱን መሰረት አድርገን ይህንን ያቀርነውን የግባት ለሁሉም ቀበሎች እኩል ዲስትሪቢሽን ሰርተን እቅዳቸውን አውርደን ሸሽናን አውርደናል። ይህንን በልማት ቡድን በቀጠና ተጠሪዎች የምልመላ ስራ አልቋል። ይህንን በቀጣይ ይህንን መሰረት አድርገን ለአርሶ አደሮቹ በቀጥታ ስርጭቱን የምናካሄድበት ሁኔታ ነው ያለ። መንግስት በከፍተኛ ውጪ ድጎማ ያደረገበትን የአፈር ማዳበሪያ በአግባቡ አርሶ አደሮች እጅ ላይ እንዲደርስ በቅንጅት እየተሰራ ነው ያሉት መምሪያ ኃላፊው ከስርጭት ጋር ተያይዞ የሚስተዋሉ ህገወጥ ተግባራትን ለመከላከል ሁሉም ኃላፊነቱን እንዲወጣ አሳስበዋል። ይሄ ድጎማ የተደረገበትን ማዳበሪያ ደግሞ በአግባቡ አርሶ አደሮ ላይ እንዲደርስና ለተለመለት ዓላማ እንዲውል በማድረግ በኩል የኛ ከአመራሩ እስከታች ባለሙያው እስከ ልማት ቡድን እስከቀጠና ተጠሪው ድረስ እየሰራ ነው። ይህንን ደግሞ ህገ ወጥነትን በመከላከል በኩል ደግሞ ሁሉም ማህበረሰብ ተባባሪ መሆን እንዳለበት፣ የማዳበሪያ ችግር እንደሌለ፣ የዋጋው ችግር ደግሞ በዚህ በምንዛሬ ሁኔታው የተፈጠረ እንደሆነ ነው እንጂ ዝም ብሎ የተፈጠረ እንዳልሆነ በደንብ እያስገነዘብን ነው ያለ። ለመጪው የመኸር ምርት የሚውል ከ1200 ኩንታል በላይ የስንዴና የበቆሎ ምርጥ ዘር ለአርሶ አደሮች ለማቅረብም ታቅዶ እየተሰራ መሆኑን አመላክተዋል። በክልሉ 84 በሚሆኑ ትምህርት ቤቶች ከደረጃ በታች መሆናቸውን የአማራ ክልል ትምህርት ቢሮ ገለጸ። አሁንም የዳስ ትምህርት ቤቶች መኖራቸውን የገለጸው ቢሮ ችግሩን ለመፍታት እየሰራ መሆኑንም አስታውቋል። ህዝብ አለም ጌታ ነህ ተጨማሪ ያላት ጠዋት በቅዝቃዜ ፍርሳት በሙቀት የትምህርት ጥራትን ለማረጋገጥ ከሚሰሩ ተግባራት አንዱ ነው፣ የትምህርት ቤት ደረጃ ማሻሻል። በአማራ ክልል ከ84 በመቶ በላይ ትምህርት ቤቶች ከደረጃ በታች ናቸው። በተለይም በሕልውና ዘመቻው ወቅት ውድመት መድረሱ ችግሩን አባብሶታል ያሉት የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንን ታደመ ናቸው። ትምህርት ቤቶቻችን መጀመሪያም ሲገነቡ ስታንዳርዱን ያሟሉ አይደሉም። እነዚህ ስታንዳርዱን ለማሟላት በጣም በርካታ ስራ ይጠይቃል በተለይ ከእኛ አኳያ ባሳለፍ ባሳለፍናቸው ሁለት ሶስት አመታት በርካታ ትምህርት ቤቶች በርካታ ችግር ገጥሟቸዋል። በርስ በርስ ግጭቱም በሰሜን ጦርነቱም እና በአጠቃላይ ያለው እንቅስቃሴ ትምህርት ቤቶቻችን የነበሩትም እየጎሰቆሉ፣ እየተጎዱ፣ እየፈረሱ ያሉ ትምህርት ቤቶች አሉና ይህን መነሻ በማድረግ በርካታ ስራዎችን ለመስራት ጥረት አድርገናል ነው። አሁን ላይ የሚገነቡ ትምህርት ቤቶች ደረጃቸውን የጠበቁ እንዲሆኑ ለማድረግ ተሞክሯል ያሉት ምክትል ቢሮ ኃላፊው ረጂ ድርጅቶችና ህብረተሰቡ ለዚህ ተግባር የድርሻውን ተወጥቷል ብለዋል። ይህን ስራ ለማድረግ በተለይ የሰሜን ጦርነት አካባቢ የፈረሱ ትምህርት ቤቶች ስታንዳርዱን አሟልተው እንዲገነቡ ለማድረግ ጥረት ተደርጓል። ለምሳሌ በትምህርት ሚኒስቴር የሚገነቡ አሉ ውስጥ በአንደኛ ደረጃ እንኳ አርባ አምስት አንደኛ ደረጃ ትምህርት ቤቶች ስታንዳርዱን አሟልተው እንዲገነቡ ለማድረግ ጥረት አድርገናል። በመልሶ ግንባታ ክልሉ በተቋቋመ ደግሞ ትምህርት ቤቶችን አንዱ ችግር ይፈታል ነው። በባለፈው አመት እንኳ ሀያ ሁለት አንደኛ ደረጃ ትምህርት ቤቶች መልሶ እንዲገነቡ እና ስታንዳርዱን እንዲያሟሉ ለማድረግ ጥረት ተደርጓል። እሱ ብቻ ሳይሆን በዋናነት ማህበረሰቡ እና አልማ እና ረጅ ድርጅቶች አሁን ስናያቸው እንደነበሩ በሁሉም ትምህርት ቤቶች ስታንዳርዱን ያሟሉ መማሪያ ክፍሎች እንዲሰሩ ለማድረግ ጥረት አድርገና ነው። ዋግ ህምራ ሰሜን ጎንደርና በደቡብ ጎንደር አካባቢዎች የዳስ ትምህርት ቤቶች አሁንም ያሉ ሲሆን እነሱን ለማጥፋትና ደረጃቸውን የጠበቁ እንዲሆኑ ለማድረግ እየተሰራ ነው ብለዋል። አቶ መኳንንት የዳስ ትምህርት ቤት ለማጥፋት የሰራነው ስራ አበረታች ነው። ክፍሎች ግን አሁንም ይኖራሉ። መማሪያ ክፍሎች ማለት ነው። መማሪያ ክፍሎች በተለይ አሁን ለአንድ ዓመት እና ለሁለት ዓመት ትምህርት ቤቶች ከመማር ማስተማር ውጭ ሲሆኑ በዛው ልክ ችግር ያለባቸው ምስጥ ይበላቸው መማሪያ ክፍሎች በዛ አግባብ እያደረጉ መማሪያ ክፍሎች በዳዝ መልኩ አሉ። በትምህርት ቤት ደረጃ ግን የሉም። እነሱንም ለማጥፋት እንዲህ አንጻራዊ ሰላም ባለባቸው አካባቢ፣ ቅድም ሳነሳው እንደነበረ ቢያንስ ማህበረሰቡን በማስተባበር ቢቻል በብሎኬት ባይቻል ግን ኖርማል ደረጃው የጠበቀ መማሪያ ክፍል እንዲሰራ ጥረት እያደረግን ነው ያለና ሰሜን ጎንደር አካባቢ፣ ደቡብ ጎንደር የተወሰኑ ወረዳዎች አካባቢ እና ዋግል አካባቢ እንዲህ አይነት መማሪያ ክፍሎች እንዳሉ በዚህ ዓመትም አረጋግጠናል። እነዚህን ከደረጃ በታች የሆኑ ትምህርት ቤቶች ደረጃቸውን የጠበቁ እንዲሆኑ ለማድረግ በሚሰራው ስራ ሁሉም አካል ርብርብ እንዲያደርግም ጥሪ ቀርቧል። ከአማራ ሚዲያ ኮርፖሬሽን በቀጥታ ሲተላለፍላችሁ የቆየውን የሰዓቱን ዜና ከማጠናቀቃችን በፊት ዋና ዋና ጉዳዮችን እናስታውሳችሁ። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን ሙሉ ለሙሉ ለመተግበር በቁርጠኝነት እየሰራች መሆኑን የኢፌዴሪ ፕሬዚዳንት ታዬ አጽቀ ሥላሴ ማስታወቁ ንጋት ኮርፖሬት በአማራ ክልል በኢኮኖሚ መዋቅራዊ ለውጥ እንዲመጣ እየተጋ እንደሚገኝ ርዕሰ መስተዳድር አቶ አረጋ ከበደ መናገራቸው የሰዓቱ ዜና ዋና ዋና ጉዳዮች ነበሩ። ዜናዎቹን በመከታተል ቆይታችሁን እኛ ጋር ስላደረጋችሁ እናመሰግናለን። ዜናው በዚህ ተጠናቋል። በያላችሁበት መልካም ጊዜ